ሰላም ውድ አድማጮቻችን፣ በመንሱር ጀማል ላይ ላነሳብኝ አንድ ክፍል አንድ ምላሽ ላይ ሰጥቻለውኝ። ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል። በተለያዩ ቦታዎች ስለተሰራጩ ክፍል ሁለት እንቀጥላለን ማለት ነው። ኢብን ሳድ በጻፈው መጽሐፍ ላይ ኪታብ አልተበቃት አልከቢር ቮሊማንድ ገጽ 469 ላይ ነቢዩ ምን እንዳደረገ ስለ ነቢዩ ምንነት ይነግረናል መጽሐፉ። እነዚህ ይላል ፕሮፌት

ሴትና ሽቶ አግኝቷል ምግብ ግን አላገኘም ይላል። መንሱር ጀማል እኔን ለመተቸት ቁርስ በልቶ ምሳ የማይደግም ብሎኝ ነበረ። ነቢይ ሶስት ነገሮችን አብጥብቆ ይወዳቸዋል፣ ሴት፣ ሽቶና ምግብ። ሁለቱን ሲያሳካ አንደኛውን ማሳካት አልቻለም። ምን ምግብ? ሽቶና ሴት ማግኘት ሲችል ምግብ አላገኘም ይላል ማ በተጨማሪ ይህንኑ መረጃ ሱናን አነሳይ 3939 ላይ እንደዚህ ይላል። ዘ ሜሰንጀር ኦፍ አላህ ሰይድ ኢን ዲስ ወርልድ ውመን ኤንድ ፐርፊውም ሀቭ ቢን ሜድ ዲረር ቱ ሚ። እነኚህ ታሪኮች በተለያየ ቦታ ተዘግበዋል። ነቢይህ ሴት፣ ሽቶና ምግብ ይወዳል። ምግብ ሳያገኝ ሴትና ሽቶ ግን እንዳገኘ አስቀምጠዋል ማለት ነው። አንተም እንደ ነቢይህ ሽቶና ሴት እንደምትወድ የታወቀ ስለሆነ ከዚህ በፊት ክፍል አንድ ላይ በሰራሁት የጫልቱን ታሪክ አንስተናል። ልክ ሙሐመድ ከድጃ አግብቶ ሀብታም እንደሆነ አንተም ጫልቱ አሽጋብህ እንደነበረ አሜሪካ ውስዳ ልክ ከድጃ ሙሐመድን በቀን አንድ ምግብ እየሰጠች ሄራ ዋሻ ውስጥ እንዳሸገችበት ማለት ነው። የሽቶውን ታሪክ መለስ ስንል ግን ነቢይህ ሽቶ መውደድ ብቻ ሳይሆን አንድ ታሪክ እናገኛለን። ሴቶች ሽቶ እንዳይቀቡ አዟል። ማስረጃ ጀሚያ ሰርሚዲ 27 86 ላይ እንደዚህ ይላል። ናሬትድ አቡ ሙሳ፣ አቡ ሙሳ እንደተረከው፣ ዳት ፕሮፌት ሴድ፣ ነቢዩ እንደዚህ አለ። ኤቭሪ አይ ኮሚትስ አድልተሪ፣ እያንዳንዱ አይን ዝሙት ይሰራሉ አለ ወን ደ ውመን ዩዘስ ፐርፊም ሺ ፓስስ ባይ ጋዘሪንግ then she is like this and that meaning an adulteress። ምን <laughs> አለ ነቢዩ? እያንዳንዱ ዓይን ዝሙት ይሰራል። ሴት ልጅ ሽቶ ተጠቀባችና ሰዎች በተሰበሰቡበት ካለፈች እንዲና እንዲያነች አለ፣ ማለትም ዘማዊት ነች። ስለዚህ ሴት ልጅ ሽቶ መቀባቷ ዘማዊ ያስብላታል። ይህን ታሪክ በተመሳሳይ ሱና ነቢ ዳውድ 41 73 ላይም ታገኙታላችሁ ማለት ነው። ስለዚህ በእስልምና ሴት ልጅ ሽቶ መቀባት አትችልም ማለት ነው። ታዲያ ነቢዩ ሚስቶች ምንድን ነበር የሚቀቡት ከተባለ ሱናና ቢዳውድ 68 ላይ እንዲህ የሚል ታሪክ አለ። ደ ፕሮፌት ሌ ዳውን ን ሌዘር ማት ንደ ስዊትድ ነቢዩ በቆዳ ሌዘር ቆዳ ነገር ላይ ተኛና እዛ ላይ ማላብ ጀመረ ሙሰላማ ገት

የዕቃ ውስጥ ብርጭቆስ ጨምራ ላብህን እንደ ሽቶ እቃ ውስጥ እየጨመርኩ ነው ብላ ትላለች ማለት ነው። ይህን ታሪክ በተመሳሳይ ሳይ ሙስሊም 2331 ታሪክ ያገኙታላችሁ። አነስ ቢን ማሌክ ነው የተረከው። እናቱ ከነቢዩ ሽቶ እንትን ላቡ ሲንጠባጠብ ላቡን ቦትል ውስጥ እየጨመረች ከዛ እሱን እንደሚቀቡ እንዲሁም እንደሚተባበሱበት አስቀምጦታል ማለት ነው። በተመሳሳይ ሳያል ቡካሪ 6281 ላይ ይህንን ሽቶ የነቢዩን ላብ እንደ ሽቶ እንደሚቀቡት ሰው ሲሞት እንኳን በእሱ እንደሚተባበሱ ታሪኩ ተቀምጧል ማለት ነው። አሁን ጥያቄያችን፣ ነቢዩ ሽቶና ሴት ይወዳል፣ ምግብ ግን አላገኘም። ኢማጅን፣ በቀን ሶስቴ ማበላ ያልከኝ ሰውዬ ነቢይህ ምግብ ሳያገኝ ሴትና ሽቶ ግን አግኝቶ ነበር። ምግብ አላገኘም። ነብይህም አንተም ሽቶ ደጋግመህ የተለያየ ሽቶ ስትቀባ ሽቶ እንደምትወድ ነግረህናል። የነብይ ሱና ነው። ሴቶች ደግሞ በእስልምና ሽቶ መቀባት የለባቸውም። የወንዱን ላብ ነው የሚቀቡት። እና መንሶር ጀማል ሚስትህ ያንተን ላብ ነው የምትቀባው። እንዴት ነው እሱ? ያንተን ላብ ትቀባለች። ይሄ ለእስልምና ጥያቄ ለወንዶቹ የምንጠይቀው ይሆናል። ለመንሶር ጀማል ብቻ ሳይሆን መንሶር ጀማል ሽቶ የሚወደው የነቢዩን ሱና ስለሚከተል ነው። ሚስቱ እንግዲህ ላቡን ነው የምትቀባው። ኢማጅን የመንሱርን ላብ በብርጭቆ አድርጋ ስትቀባ ተዛ እሱን ተቀብታ ሾፕ ስትወጣ። ይህ እስልምና ሱና ነው። ክፍል ሶስት ጠብቁን። ለህየ ምንጉር ነው ያመጣብን። አረ አረቢ ምንጉር ነው የመጣብን። እኔ የምለው እስቲ የትኛው ቁጭ ቁጭ አለ ውጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ ምንዋ አረይ የሰው ያለ ረላላህ ላላህ ብላችሁ? አረ ምን ጉድ ነው? ምንድነው እነዚህን ፈቶ ይለቀቀብን ወገን። አረ ምን ጉድ ነው ይመጣብን። ላላህ ብላችሁ እስኪ ምንዋ ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱ እንትቶ ህፃናት ላይ እንዲህ የሚያደርጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን። አረ ምን ጋ ግብርስ ጋር ግንኙነት የምታደርጉት ትክክል ናት ተቆባጀው እ ይሄ ነገር ባይዛው ሀቅልንጋችን ይሄ ነገር በጣም ብዙ ጊዜ ውስጥ አድሯል። የዛሬ አመትም ትንሽ አንስቼ ነበረ አረረምናም ብሎ ተጫጮጉብኝ እንጂ ትልቅ ሰው ህፃን ልጅ ልጅ የለውም፣ እንደሱ የራሱ ህፃን ልጆች እያሉ የዘጠኝ ዓመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነቢዩ መሐመድ ታሪክ ነው አይደለ እያወረን ያለ ነው። ስለዚህ ነቢዩ መሐመድ እሳቸው በሀምሳ አራት አመት ሆኖ የዘጠኝ ዓመት ልጅ ግብረ ስጋ ግንኙነት ሲያደርጉ፣ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናት እና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ተልክሎ ነበረ። ልጅ ያልደረሰችው እሷ ከምንም በላይ ከፈለገ እንግዳጋ ቢኖር እሷ ስትመጣ ብድግ ብሎ ግንባራ ይሰማታል። እንደዚህ አይነት ነገር ነው። የራሴ ልጅ ምንድነች? የሰው ልጅ ሰው ልጅ የራሱ ልጅ በሚወዱ ንሀ ነው የሰው ልጅ ማክበር ያለብን። ብዙ ውስታዞች አሉ፣ ተነሱ ስልክ ቁጥር ምናምን። ያኔ እንደዛ ቀውጤ ከተማውን በማድረግበት ሰዓት ሽማግሌ ተልኮብኝ፣ አቁሚ ይሄ ነገር ከአንቺ አይጠበቅ ምናምን ተብዬ ነበር። ሁለት ሙስሊም እህቶቻችን መካከል ሁለት መሰረታዊ ልዩነት አለ። የመጀመሪያዋ ቁርአኗንም አዲሷንም የነቢዩን እሱና ምን የምታውቀው ነገር የለም። ስለዚህ ህፃናት እንዴት ነው እሱ ወንዶች የምታገቡ የምትገናኙት፣ ገና ጡታቸው ጉች ጉቻ ላለ እያለች አምረራ እየተቃወመች ነው። ይሄንን ያልኩት ሐዲሷን ስለማታቅ ነው። ሐዲሷን ብታቅ ኖሮ ነብያዋ በ56 ዓመቱ የስድስት ዓመት ህጻን ልጅ እንዳገባ ይሄንን ብታነብ ኖሮ ምኑ አጓብቷችሁ ነው እያለች እንደዚህ አትናገርም ነበር። ሱና ነቢ ዳውድ አንድ ላይ እንዲህ